ኢሳያስ አፈወርቂ ከባድ ዘለፋ ተደረገባቸው። አሁንም የሀገራቱ የቃላት ጦርነት ተጧጡፎ ቀጥሏል። ገሰትሉ ኢሳያስን የወረፉበት ደግሞ ከዚህ ጋር የሚጠቀስ ነው። የመንግሥት ቃል አቀባይ ኤርትራውን ፕሬዝዳንት በሴት መስለው እማማ ይሱየ ሲሉ ወረፈዋቸዋል። በዝርዝር እናስደምጣቸዋለን። ኢራን አደገኛውን ቦምብ ወደ እስራኤል ተኮሰች። ቴል አቪቭ ሌሊቱን አልቻለችም። የድሏ ጽዋ ወደ ቴሔራን አጋድራድራለች። በቀጠለው ኢራን እስራኤል ጦርነት የሚሳይል ጥቃቶች ቀጥለዋል። ዛሬው እለትም ኢራን ወደ ሰሜን፣ ማዕከላዊና ደቡብ እስራኤል አካባቢዎች በርከት ያሉ ሚሳይሎችን አስወንጭፋ 17 ሰዎች መቁሰላቸው ተነግሯል። ቆሰሉት መካከል ሶስቱ ከባድ ጉዳት እንደደረሰባቸው ሲገለጽ በእስራኤል ሐይፋ የሚኖሩ ሰዎች ከጥቃቱ ለመትረፍ ከመሬት ስር ወዳሉ መጠለያዎች ሲገቡ ታይተዋል። በዝርዝር ይዘነዋል። አወዛጋቢው ትራምፕ አባይ ግድብ ላይ አደገኛ ካርድ መዘው ተከስተዋል። የአባይ ግድብ የተገነባው እኛ ባደረግነው የገንዘብ ድጋፍ ነው ሲሉ አነጋጋሪ አስተያየት ሰጠዋል። ትራምፕ ይህንን ጉድ ያሰሙት የአፍሪካ አዛዥ ጀኔራላቸውን ወደ አዲስ አበባ በላኩ ማግስት መሆኑ ደግሞ ጉዳዩን ይበልጥ ትኩረት ስቧል። የትራምፕ ንግግር በርካታ ኢትዮጵያውያንን ቁጣ የቀሰቀሰ መሆኑ ተነግሯል።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

ሁለት ቤት ለገዛ አንድ ቤት በነፃ ይህ ዕድል እንዳያመልጦ 40% በ3 ዓመት ከፍለው 60% ደግሞ ቤቱን እየኖሩበት እስከ 20 ዓመት ድረስ በባንክ ቀስ ብለው የሚከፍሉበት እድል ያመቻቸው ዲኤምሲ ሪል ስቴት ቀድሞ ለሚመጡ 20 ዕድለኞች እስከ 30% የሚደርስ ልዩ ቅናሽ አዘጋጅቷል በ8% ቅድመ ክፍያ ብቻ ማለትም ከ488000 ብር ጀምሮ በመክፈል ከባለ አንድ እስከ ባለ አራት መኝታ ቤቶችን በሚፈልጉት የካሬ አማራጭ ማግኘት ይችላሉ ውስን ቤቶች ብቻ ስለቀሩን ፈጥነው ከታች ባለው ስልክ ይደውሉ። የኢትዮጵያ መንግስት ቃል አቀባይ የኤርትራውን ፕሬዚዳንት በሴት መስለው ወረፏቸው። የፌዴራል መንግስት ቃል አቀባይ ለገሰ ቱሉ የኤርትራውን ፕሬዚዳንት ኢሳያስ አፈወርቄን እማማ ኢሱዬ ሲሉ በይፋ ወረፈዋቸዋል። ኢትዮጵያ መንግስት ቃል አቀባይ የኤርትራውን ፕሬዚዳንት በይፋ እማማ ኢሱዬ ብለው በሴታ እንቀጽ ጠርታው የወረፏቸው ከህዋት እንቅስቃሴ ጋር አገናኝተው ነው። ለገሰ ህዋትን አስታከው በኤርትራው ፕሬዚዳንት ላይ ከባድ ዘለፋ የተሞላበት እውቅሰ ያቀረቡት ከትናንቱ የመቀሌ ሰልፍ ጋር በማያያዝ ነው። ቃል አቀባዩ ለዘለፈው መነሻ ያደረጉት በትናንትና ሁለት በመቀሌ ከተማ በተካሄደው ይበቃል በተሰኛው ግዛት የማስመለስና ተፈናቃዮችን የመመለስ ሰልፍ ነው። በሰልፉ ላይ ከጊዜው አስተዳደሩ እስከ አመራሮች ከተፈናቃዮች መንግስት ከሃይማኖት ተቋማት፣ የትግራይ ኃይሎች በአንድ ድምፅ ይበቃል በማለት ግዛት ለማስመለስ ቆርጠው መነሳታቸውን አስታውቀዋል። ለመቀሌው ሰልፍ ምላሽ የሰጡት የፌዴራል መንግስት ቃል አቀባይ ይበቃል የተሰኘው የሰልፍ ንቅናቄ የፖለቲካ መሸቀጫ መሆኑን ጠቁመዋል። ለገሰ በምላሻቸው ክረምቱ ሳይገባም ተፈናቃዮች ካልተመለሱ ሙተን እንገኛለን ነው የተባለው። እሱንማ ማንጠላው። ተፈናቃዮች ወደ ቤታቸው እንዲመለሱ መስከረም ሳይጠባ ከአስር በላይ እቅድ አውጥተን ተግተን እየሰራናል ነበር። ግን ማን አደናቀፈው? የዘፈን ዳር ሲያዳሩ እስክስታ ነዋሉ እማማ ኢሱዬ ከኋላ እየገፉ ቀልዳቸው አያልቅም የሚል መልእክትን አስተላልፈዋል። ቃል አቀባዩ በዚህ መልእክታቸው ተፈናቃዮች ወደ ቀያቸው እንዳይመለሱ ራሳቸው የትግራይ ኃይሎች እንቅፋት መሆናቸውን አመላክተዋል። ይበቃል የተሰኘው እንደ ወልቃይት ጠለምትና ራያ ያሉ አካባቢዎችን ግዛት ማስመለስና ተፈናቃዮችን የማስመለስ ሰልፍ ከትግራይ ኃይሎች ጀርባ ኤርትራ እንዳለችበት ጠቁመዋል። ከተፈናቃዮች ማስመለስ ጋር ተያይዞ የሚቀርበው የግዛት ማስመለስ እንቅስቃሴ በኢሳያስ አፈወርቂ አስተዳደር የኋላ ደጀነት እየተካሄደ መሆኑን የተነገረው በመንግስት ደረጃ ለመጀመሪያ ጊዜ ነው። ቃል አቀባዩ ኢሳያስ አፈወርቂን ከጀርባ ሆነው ይዘውሩታል ያሉትን ግዛትና ተፈናቃዮችን የማስመለስ እንቅስቃሴ ቀልዳቸው አይጠገብም በሚል አገላለጽ የፌዴራል መንግስቱን አቋም ይፋ አድርገዋል። የትግራይ ኃይሎች በትናንቱ ሰልፍ የፌዴራል መንግስቱ በአወዛጋቢ አካባቢዎች የአሰፋፈር ለውጥ እስከ ማድረግ የዘለቀ ሴራ እየሸረበብን ነው ሲሉ በይፋ ከሰዋል። የሰላም ስምምነቱን በመጠቀም የፌዴራል መንግስት በምዕራብ ትግራይ የህዝብ አሰፋፈር ለመለወጥ እየ ራ ነው ሲሉ ህጋዊ ሰውነቱን ያጣው ህወሓትና የጊዜው አስተዳደሩ ምክትል ፕሬዚዳንት አማኑኤል አሰፋ ተናግረዋል። ምክትል ፕሬዚዳንቱ አክለው የፌዴራል መንግስት የፕሪቶሪያውን የሰላም ስምምነት በጦርነት ሊያሳካቸው ያልቻላቸውን ግቦች ለማሳካት እየተጠቀመበት ነው ብለዋል። ፌዴራል መንግስት ስምምነቱን ተጠቅሞ የተቆራረሰች ትግራይ እንድትኖር ለማድረግ ካቢውን የህዝብ አሰፋፈር ለመቀየር እየጣረ ነው ሲሉ ከሰዋል። አማኑኤል በሰልፉ ላይ ባስተላለፉት መልእክት በሰላማዊ መንገድ ሁሉንም የትግራይ ጥቅሞች ለማረጋገጥ የተቻለንን ሁሉ ጥረትና አደርጋለን ማለት በሰላማዊ መንገድ ካልተፈታ የትግራይ ክብር ተደፍሮና ሉዓላዊነቷም ተጥሶ ይቀራል ማለት አለመሆኑን ሊታወቅ ይገባል ብለዋል። በፌዴራል መንግስት በኩል ተፈናቃዮችን ለመመለስ ዝግጁ መሆኑን በተደጋጋሚ ቢገልጽም በአማራ ኃይሎች እጅ የሚገኙ አካባቢዎችን ለትግራይ አሳልፎ ለመስጠት አልፈቀደም። በተለይ በሱዳንና ኤርትራ ድንበር ላይ የሚገኘውን ወልቃይት ስትራቴጂክ ቦታ ለትግራይ ኃይሎች አሳልፎ መስጠት እንደማይፈልግ ይነገራል። ምንም እንኳን ሙሉ ቁጥጥር ባይኖራቸውም በራያና በጠለምት በኩል የትግራይ ኃይሎች ከተፈናቃዮች ጋር መግባታቸው ይታወሳል። በተለይ በራያ አላማጣ በኩል የትግራይ ኃይሎች በኃይል ሰብረው መግባታቸውን ተከትሎ ከ50 ሺህ በላይ የአካባቢው የአማራ ተወላጆች መፈናቀላቸው ይታወሳል። ኢራን አደገኛውን ቦምብ ወደ እስራኤል ተኮሰች። ቴል አቢብ ሌሊቱን አልቻለችም፣ ድሎ አጽዋ ወደ ቴህራን አጋድላድራለች። በቀጠለው ኢራን እስራኤል ጦርነት የሚሳኤል ጥቃቶች ቀጥለዋል። ዛሬ ዕለትም ኢራን ወደ ሰሜን፣ ማዕከላዊና ደቡብ እስራኤል አካባቢዎች በርከት ያሉ ሚሳኤሎችን አስወንጭፋ 17 ሰዎች መቁሰላቸው ተነግረዋል። ከቆሰሉት መካከል ሶስቱ ከባድ ጉዳት እንደደረሰባቸው ሲገለጽ በእስራኤል ሀይፋ የሚኖሩ ሰዎች ከጥቃቱ ለመትረፍ ከመሬት ስር ወዳሉ መጠለያዎች ሲገቡ ታይተዋል። ኢራን በተመሳሳይ በፈጸመችው ጥቃት በእስራኤል የሚገኘው የማይክሮሶፍት መስሪያ ቤት አካባቢ እሳት ተከስቶ ነበር። ኢራን ወደ እስራኤል በርከት ያሉ ሚሳኤሎችንና ድሮኖችን ስትልክ፣ የእስራኤል የኤፍ 16 ተዋጊዎች የኢራንን ሻሂድ 136 ድሮኖች እስራኤል ከመግባታቸው በፊት በሶሪያ አየር ክልል መጥተው ጥለዋል። እስራኤልም በኢራን ላይ የምታደርገውን ጥቃት ስትቀጥል ኢራንን በደቡባዊ አካባቢዋ የአየር መከላከያዋን ተግባራዊ ማድረጓን ገልጻለች። እስራኤል ትናንት በፈጸመችው ጥቃት የኢራን የኒውክለር መሠረተ ልማት ላይ ጉዳት ማድረ መድረሷን ዓለም አቀፉ የአቶሚክ ኤነርጂ ድርጅት ገልጿል። የጉዳቱ መጠን ባይታወቅም ዋና ዋና ሕንፃዎቹ እንደተጎዱ ተነግሯል። እስራኤል ሄዝቦላ ለኢራን ድጋፉን ካሳየ በኋላ ማስጠንቀቂያ ሰጣለች። የእስራኤል የመከላከያ ሚኒስትር በማኅበራዊ ገጻቸው አሁን ያለው የሄዝቦላ መሪ ከቀድሞ መሪዎቹ አልተማረም ብለው ሲገልጹት እስራኤል ለየትኛውም ለሚያሰጋት አሸባሪ ያላትን ትግስት ጨርሳለች ብለዋል። የሚኒስትሩ አስተያየት የተሰጠው የሄዝቦላው ሼህ ናሂም ቃሲም ጦርነቱ ላይ ገለልተኛ እንዳልሆኑ እንደሆኑ ከገለጹ በኋላ ነው። ይህ በእንዲህ እንዳለ የአሜሪካ ብሔራዊ መረጃ ዳይሬክተር ኢራን የኒውክለር ጦር መሳሪያ እየገነባች እንደሆነ የሚጠቁም ምንም መረጃ የለም ማለታቸውን አስመልክቶ ጥያቄ የቀረበላቸው ፕሬዚዳንት ትራምፕ የተሳሳተ መረጃ ነው የሚል ምላሽ ሰጥተዋል። የብሔራዊ መረጃ ዳይሬክተር የኢራን የኒውክለር መርሃ ግብርን ገምግመው የጦር መሳሪያ የሚጠቁም ምንም መረጃ እንደሌለ መናገራቸውን ተከትሎ እርሰው ምን መረጃ አለውት የሚል ጥያቄ ትራምፕ ተጠይቀዋል። ይህ ከሆነ የስለላ ማህበረሰቡ ተሳስተዋል ከመረ የመረጃ ማህበረሰቡ ውስጥ ማን ነው እንዲህ ያለው? ሲሉ ትራምፕ በምላሹ ጥያቄ አቅርበዋል። የጠይቃቸው ሪፖርት ይህንን ያሉት የብሔራዊ መረጃ ዳይሬክተሯ ቱልሲ ጋባርድ መሆናቸውን በነገራቸው ወቅት ተሳስታለች የሚል ፈጣን ምላሽ ሰጥተዋል። ጋባርድ የአሜሪካ የመረጃ ኤጀንሲ ኢራን በአውሮፓውያኑ 2003 እግድ የተጣለባትን የኒውክለር የጦር መሳሪያ መርሃ ግብር አለመቀጠሏን ማረጋገጣቸውን በመጋቢት ወር ለኮንግረሱ አስረድተው ነበር። ኢራን የኒውክለር ማበልጸግ ስራዋን ለሲቪል ዓላማዎች እንድትጠቀምበት ስታስታውቅ ቆይታለች። ዶናልድ ትራምፕ አባይ ግድብ ላይ ወዳጃቸውን ግብፅን ለመርዳት አዲስ ካርድ መዘዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአፍሪካ አዛዥ ጀኔራላቸውን ወደ አዲስ አበባ በላኩ ማግስት በኢትዮጵያ ላይ አደገኛ ውሸት ማሰራጨታቸውን እያነጋገረ ነው። ትራምፕ በመጀመሪያው የስልጣን ዘመናቸው ያላሳኩትን የወዳጃቸውን ግብፅን ፍላጎት ለማስፈጸም ዳግም በኢትዮጵያ ላይ አደገኛ ካርድ መዘዋል። ትራምፕ የመዘዙት አዲስ የፖለቲካ መጫወቻ ካርድ በኢትዮጵያውያን ዘንድ ቁጣ የቀሰቀሰ ሲሆን የመንግስት ምላሽ እየተጠበቀ ነው። ትራምፕ አደገኛ ካርድ የመዘዙት ኢትዮጵያ ያለምንም የውጭ ኃይል ድጋፍ የገነባቸውን የታላቁን ሕዳሴ ግድብ ላይ አሜሪካ ገንዘብ ፈሰስ አድርጋለች ማለታቸው ነው። ትራምፕ ይህንን ያሉት የጦራቸውን የአፍሪካ ኮማንድ አዛዥ ጀኔራል ማይክልን ወደ አዲስ አበባ ልከው ከጠቅላይ ሚኒስትር አብይ አህመድ ጋር በተወያዩ በ24 ሰዓት ባልሞላ ልዩነት ነው። እጅግ አደገኛ ካርዶችን በመምዘዝ እና የፈጠራ መረጃ በማሰራጨት ዓለምን እያወዛገቡ የሚገኙት ዶናልድ ትራምፕ በዚህ ሰሞን የግድቡን ጉዳይ እንደ አዲስ አጀንዳ አድርገውታል። ትራምፕ ትሩት ሶሻል የራሳቸው ማህበራዊ ትስስር ገጽ ባሰፈረው ጽሑፍ ኢትዮጵያ እየገነባች ያለው ግዙፍ ግድብ አለ በጅልነት በአሜሪካ ፋይናንስ የተደረገ ነው፣ ወደ ናይል የሚፈሰው ውሃ በከፍተኛ ደረጃ እንዲቀንስ የሚያደርግ ነው ብለዋል። በታላቁ የኢትዮጵያ ህዳሴ ግድብ ድርድር ላይ በይፋ ለግብፅ ድጋፋቸውን ሲሰጡ የነበሩ ሲሆን ካይሮ ግድቡን በቦምብ ታፈነዳዋለች እስከ ማለት መድረሳቸው ይታወሳል። አሁን ደግሞ በሁለተኛው የስልጣን ጊዜያቸው በሌሎች ሀገራት ጉዳይ ላይ በየመሃሉ በመሰንቀር በሌላ ወጥመድ ተከስተዋል። ትራምፕ የህዳሴው ግድቡን ከሌሎች ሀገራት የግጭት አጀንዳዎች ጋር በማቆራኘት በአንድ ሳምንት ልዩነት ይህ ለሁለተኛ ጊዜ ነው። ከአንድ ሳምንት ገደማ በፊት በሀገራት መካከል ግጭት እንዳይፈጠር ከፍተኛ ሚና መጫወታቸውን ለመግለጽ ባሰራጩት መልእክት የአዲስ አበባና ካይሮን ጦርነት ማስቀረታቸውን መግለጻቸው ይታወሳል። ዛሬ ደግሞ በሩዋንዳ እና ኮንጎ በህንድና ፓኪስታን መካከል የተፈጠሩ ግጭቶችን ማርገባቸውን ለመግለጽ ዳግም የግድቡን ጉዳይ መዘው አስገብተውታል። ትራምፕ በዛሬው መልእክታቸው በግብፅና በኢትዮጵያ መካከል መካከል ጦርነት እንዳይቀሰቀስ ማድረጋቸውን ጠቅሰው ለዚህም የኖቤል የሰላም ሽልማት ቢገባቸውም እንዳልተሰጣቸው ገልጸዋል። ይሁን እንጂ በወቅቱ የነበራቸው ሚናም ኢትዮጵያ እጅ ጠምዝዘው ለግብፅ ያደላ አስገዳጅ ውል የማስፈረም ጫና ነበረ። ምንም እንኳን አስገዳጅ ውል በኢትዮጵያ እምቢባይነት ባይፈረምም ትራምፕ ግብፅ ግድቡን እንደምታፈነዳው በግልጽ በመናገር ጫና ለመፍጠር ሞክረዋል። ትራምፕ በግድቡ ላይ የመዘዙትን ካርድ በአሜሪካ ገንዘብ የተገነባ እስከማለት መድረሳቸውን ተከትሎ ብዙዎች መንግስት ምላሽ እንዲሰጥ እየጠየቁ ነው። ይህ ዘገባ እስከተጠናከረበት ሰዓት ድረስ የጠቅላይ ሚኒስትር አብይ አህመድ አስተዳደር ለትራምፕ አደገኛ የፈጠራ ወሬም የሰጠው ምላሽ የለም። በወለጋ 18 ሰላማዊ ሰዎች ሲገደሉ ብዙዎች መቅሰላቸው ተሰማ። ኦሮሚያ ክልል ምስራቅ ወለጋ ዞን ጉቶ ጊዳ እና ሲቡ ስሬ ወረዳዎች ባለፉት ሁለት ሳምንታት ብቻ 18 ንጹሐን በታጣቂዎች መገደላቸው ተሰምቷል። ጥቃቱ የተፈጸመው በአካባቢው በሚንቀሳቀሰው የኦሮሞ ነጻነት ሰራዊት ወይም በተለምዶ ኦነግሸን የሚባለው ቡድን መሆኑን የዶቸበሌ ዘገባ ያመላክታል። ጥቃቱ የአማራና ኦሮሚያ ተወላጆች አሉበት በተባለው በሰላማዊ ዜጎች ላይ በተከታታይ የተፈጸመ መሆኑን የተገለጸ ሲሆን ከሞቱ በተጨማሪ በተጨማሪም የአካል ጉዳት የደረሰባቸው መኖራቸውን ታውቋል። ከሁለት ሳምንታት በፊት ስምንት ንጹሐን ሰዎች ተገድለው አራቱ ታፍነው የተወሰዱ ሲሆን በዚሁ ሳምንት መጀመሪያ ሰኞ ደግሞ ዘጠኝ ሰዎች መገደላቸውን የደቸበሌ ዘገባ ያመለክታል። በጉቶ ጊዳ ወረዳ ጃርቶ ቶሊራም፣ ፈይሳም፣ አርጆ ሎኮ፣ ሉጎናም ወጤ ቀበሌዎች እንዲሁም በሲቦ ሲሬ ወረዳ በተለይም ደንጎጆ ጉዮ ቀበሌ ጥቃቶቹ መፈጸማቸውን የአካባቢ ነዋሪዎች ተናግረዋል። ጥቃቱ ያደረሰው የኦሮሞ ነፃነት ሰራዊት ወይም በተለምዶ ኦነግሸኒ የሚባለው ቡድን እንደሆነ መረጃ ከተጎጆዎች ማግኘቱን እናት ፓርቲ ባወጣው መግለጫ አስታውቋል። ከሰኔ 9 2017 ዓ ም እስከ ግንቦት 27 2017 ዓ ም በሸኒ ታጣቂዎች 18 ሰዎች መገደላቸውን የተናገሩት ነዋሪዎች ሟቾቹ የጥቃቱ ሰለባዎች የአማራም የኦሮሞም ተወላጆች ናቸው ብለዋል። ለጥቃቱ አንድ ቤተክርስቲያን ተቃጥሏል ያሉት ነዋሪዎች የሚደርስላቸው አካል አጣው፣ እርሻ ትተናል፣ ርጭትም ትተናል፣ መኖር አልቻልንም ሲሉ አማረዋል። ነዋሪዎቹ አክለውም ሰሚ ጠፍቶ እንጂ በየቀኑ የሚገደለውና የሚፈናቅለው ህዝብ ብዙ ነው ብለዋል። የሰሞኑን ጥቃት ለየት የሚያደርገው ወደ አርሶ አደሩ ከባድ መሳሪያ ሲተኩሱ ነው የነበረው ብለዋል። የኦሮሚያ ተወላጆችም አርጆ ከሚባለው ቀበሌ ወደ ውኪ ተፈናቅለዋል። ለምን እንደወጡ ስንጠይቃቸው ወረዳውና ዞኑ ውጡ ብለውናል እንዳሏቸው ነዋሪዎቹ አስረድተዋል ከሟቾቹ ባሻገር አራት ሰዎች ያሉበት እንደማይታወቅ የሟች ወንድማቸው የቀብር ስርዓት ጃርቶ ቶሌራ ቅዱስ ጊዮርጊስ ቤተ ክርስቲያን እንደተፈጸመ ተናግረዋል መከላከያ በአካባቢው ደርሶ እንደተመለሰ የጠቆሙት ነዋሪዎቹ ታጣቂዎቹ ግን በአካባቢው እንዳሉ በመግለጽ ለማን አቤት እንበል እንዴት ሁነንስ ነው የምንኖረው ሲሉ ጠይቀዋል